የጌታችን ኢየሱስ ክርስቶስ ጸጋ ሰላም ከሁላችሁ ጋር ይሁን። እንደምን አረፈዳችሁ፣ እንደምን ሰነበታችሁ፣ እንደምን አመሻችሁ። ከኢትዮጵያ ውጭ ያላችሁ ስሙ ለዘላለም የተባረከ ይሁን። ከዚህ ከአንጾኪያ መንፈሳዊ ፕሮግራም የሚተላለፈው እንደ ኢትዮጵያውያን ሰዓት አቆጣጠር ማለዳ አራት ሰዓት ላይ ማለት ነው እንጀምራለን የዕለቱ መርሃ ግብራችንን የጀመርነው ትምህርት እንዳለ በተደጋጋሚ እየተናገርኩ የነበረ ስለ አስራ ሁለቱ የእስራኤል ነገዶች አስራ ሁለቱን የያዕቆብን ልጆች እያንዳንዳቸውን ተራ በተራ ማየት ጀምረናል እና ትላንትና አምስቱ ልጆቹን ድረስ እስከ ትላንትና አሳይቻለሁ። ሮቤልን፣ ስምዖንን፣ ሌዊን፣ ይሁዳንና ይሳኮርን ትላንትና እና ከትናንትና በስቲያ በነበሩት ቀናቶች ሳስተምር ነበረ። ዛሬ የምንጀምረው ስድስተኛው ዛብሎን ነው። ስለ ሮቤል ብዙ ብለናል። ያዕቆብ የመጀመሪያ የበኩር ልጁ ነው ሮቤል። ነገር ግን የአባቱን ምንጣፍ በማርከሱ ምክንያት ብኩርናው ከእርሱ ላይ ተነጥቆ ለዮሴፍ ልጆች፣ ለምናሴና ለኤፍሬም ተሰጥቷል። ሮቤልን ያዕቆብ በሕይወቱ መጨረሻ ላይ በአልጋው ዙሪያ ልጆች ከሰበሰቡ በኋላ የመጀመሪያ ሶስት ልጆችን ረግሟቸዋል ብለናል። ሮቤል ቀጥሎ፣ ስምዖንን ቀጥሎ ሌዊን ማለት ነው። ይሁዳን ግን አልረገመውም ምርቆታል። እንደውም በእስራኤል ነገዶች መካከል አለቃ ሆኖ እንደ መሪ ሆኖ የምናየው እሱ ነው። ለሮቤልን የመሰለበት አለን። ያዕቆብ ልጁን ሮቤልን በሚዋልል ውሃ መሰለው። ስምዖንና ሌዊን በአመፅ መሳሪያ እነሱን በዛ መሰላቸው፣ ስምዖንና ሌዊን ማለት ነው። ይሁዳን በደቦል አንበሳ መሰለ፣ ይሁዳን ማለት ነው። ይሳኮረን በአጥንተ ብርቱ አህያ መሰለው። ዛብሎንንስ እንመጣበታለን። ሌላው አለን። እነኚህ ነገዶች በመገናኛው ድንኳን ዙሪያ ሲሰፍሩ እያንዳንዳቸው መለያ አርማቸው አርማ አላቸው፣ አለ ሮቤል ከወገብ በላይ ባለ ሰው ይዞ የሚሄደው አርማ እንደ ባንዲራ አይነት እሱ ነው። ስምዖን የቅጥር በር ነው። ሌዊ መቅረዝ ነው፣ ከክህነት አገልግሎቱ ጋር የተያያዘ ነው ማለት ነው። ይሁዳ የአንበሳ ምስል ነው። ይሳኮር የአህያ ምስል ነው። ስለዚህ በመገናኛው ድንኳን ዙሪያም ሲሰፍሮ በስተ ምስራቅ አቅጣጫ ከሚሰፍሩት ከይሁዳ ጋር ማማ ናቸው። ይሁዳ ይሳኮርና ዛብሎን ናቸው። ስለዚህ ይሳኮርም ሲሰፍር የአህያ ምስል አለ፣ ባንዲራው አርማ ውስጥ ነው። ስለዚህ ማንም አይቶ ይሄ የነገደ ይሳኮር ሰፈር ነው ይላል። የአንበሳ ምስል ሳይ ነገደ ይሁዳ እዚህ ጋር ሰፍሯል ይላል። በዛ መሰረት ነው ያዕቆብ አባታቸው ያዕቆብ በሕይወቱ መጨረሻ ዘፍጥረት አርባ ዘጠኝ ላይ ስለነሱ የተናገረውን በደንብ በጥልቀትና በትንታኔ አስተምረን ዘዳግም ሰላሳ ሶስት ላይ ሙሴም በሕይወቱ ፍጻሜ ላይ ስለነሱ ያለውን ተናገረል። ሌዊ አባቱ የረገመውን እርግማን በሲና ተራራ ስር በሙሴ ዘመን እንዴት እርግማኑን ወደ በረከት እንዳስለወጠ አስተምር የለው አስራ ሁለቱ የያዕቆብ መካከል በጣም በጣም ብዙ መጽሐፍ ቅዱሳችንን የሸፈኑ ጎላ ያለ ታሪክ ያላቸው እንዳልኩት ሮቤል፣ ስምዖንም፣ ሌዊንም ይሁዳንም አይተነ። ሌሎች ደግሞ ጎላ ብለው ያልወጡ ብዙ ምዕራፍ ያልሸፈኑ አሉ። አሁን ብዙ ጊዜ ስለ ይሳኮር ሲነገር ብዙ አንሰማ። ምናልባት ዜና ላይ ያለውን ዘመኑን የሚያውቁ ዘመኑን የተረዱ የይሳኮር ነገድ መቶ ምናምን ነበሩ የሚለው ቃል አለ። ይህን መድረክ ላይ እንሰማለን። ዘመኑን የሚያውቁ ዘመኑን የተረዱ ተብሎ የተጻፈላቸው። ስለ ሮቤል ብዙ ተጽፏል። ስለ ሌዊ የክህነት አገልግሎትን በተመለከተ ብዙ ተጽፏል። ስለ ይሁዳ ከኢየሱስ ክርስቶስ የዘረጋ ሀረጋ እንኳን የተያዘ ስለሆነ ኢየሱስ ክርስቶስም የመጣው ከይሁዳ ዘር ስለሆነ አባትየው ያዕቆብም ይሁዳን ሲመረቅ ምንድን ያለው በትረ መንግስት ከይሁዳ አይጠፋም የገዥም ዘንግ ከእግሮቹ መካከል ብለው ነው ስለዚህ ነገስታት እንኳን ይሾሙ የነበረው ከይሁዳ ዘር ነበረ ከአንዱ ከሳኦል በስተቀር ንጉሥ ሳኦል ከቢንያም ነገድ ነው እሱንም በጥልቀት አስተምር በጥልቀት አስተምር ማን ንጉሥ ሳኦል ሌሎቹ ነገስታት ግን ከይሁዳ ዘር ነበረ ይሾሙ የነበረው እነ ምናሴን፣ እነ ዮሳፍጥን፣ እነ ሕዝቅያስን፣ እነ ሰለሞን፣ እነ ሮበአም ማንሳት ይቻላል። ዛሬ የምናየው ስድስተኛው ዛብሎን የተባለውን የያዕቆብን ልጅ ነው። ይሄም ዛብሎን ለያዕቆብ ከሊያ የተወለደለት ስድስተኛ ወንድ ልጅ እንግዲህ ሊያ ለያዕቆብ ሴቷን ዲናን ጨምሮ ሰባት ልጆችን እንደወለደችለት ከራሄል ሁለት ልጅ ከሊያ ባሪያ ከዘለፋ ሁለት ልጅ ከራሄል ባሪያ ከባላ ሁለት ልጅ አጠቃላይ ሴቷን ጨምሮ አስራ ሶስት ልጅ ማለት ነው። አስራ ሁለት ወንድና አንድ ሴት ማለት ነው። በጣም ከሚጠላት ሚስቱ ከሊያ የተወለዱለት ናቸው። በጣም ከሚወዳትና አስራ አራት ዓመት ከተገዛላት ራሄል ግን የወለደው ልጅ ሁለት ነው፣ ዮሴፍንና ቢንያምን። ዛብሎ እንዳልኩት ለያዕቆብ ከሊያ የተወለደለት ስድስተኛ ወንድ ልጁ ሲሆን የስሙ ትርጓሜ ዛብሎን ማለት መኖሪያ ማለት ነው። ዛብሎን ማለት መኖሪያ ማለት ነው። እንግዲህ ያዕቆብ ከሚጠላት ሚስቱ የወለደው ልጁ ነው፣ ስድስተኛ ልጁ። የስሙ ትርጓሜ ምን ማለት ነው? መኖሪያ ማለት ነው። ልያ እግዚአብሔር መልካም ስጦታ ሰጥቶኛል፣ በዚህም ምክንያት ባሌ ከኔ ጋር ይኖራል ስትል የልጇን ስም ዛብሎን ብላ ጠራቸው። አባትየው ያዕቆብ በሕይወቱ ፍጻሜ ላይ ይህን የነገስት አጥንታል። ይሄ ያዕቆብን ነገደ እስራኤልን የምናጠናው ለምንድን ነው? በደንብ ካወቅ ነው መጽሐፍ ቅዱስ በጣም ነው የሚቀለን ስናነብ ምንም ውስብስብ የሚልብን ነገር የለም። በደንብ ግልጽ ነው። ብሉይ ኪዳኑም አዲስ ኪዳኑ ይገባል። እዚህ ነው መሰረቱ። ዋናው መሰረቱ እዚህ ነው። ክርስቶስ የመጣበት ዘር ነው ይሄ ነገደ እስራኤል። ስለዚህ አባትየው ያዕቆብ በህይወቱ ፍጻሜ ላይ ልጆቹን ሰብስቦ በኋለኛው ዘመን የሚያገኛቸውን እንድነግራቸው ኑ ብሎ በአልጋ ዙሪያ ተሰብስቦ ዛሬ ስለምናየው ስለ ያዕቆብ ስድስተኛ ልጅ ስለ ዛብሎን ከዚህ ፊት ያመለጣችሁ ወደኋላ መታችሁ ይቱ ላይ ማየት ትችላላችሁ። ስለ ዛብሎን እንዲህ ይላል ዘፍጥረት አርባ ዘጠኝ ቁጥር ከፍ ብሎ ያለውን አነባሉ አስራ ሶስት ላይ ዛብሎን በባህር ዳር ይቀመጣል እርሱም ለመርከቦች ወደብ ይሆናል፣ ዳርቻውም እስከ ሲዶና ድረስ ነው። ይህን የተናገረው ማን? ያዕቆብ። ሙሴስ ምን አለ? በዘዳግም ሰላሳ ሶስት ላይ ስለ ዛብሎን እንዲህ አለ። ዘዳግም 33 18 ስለ ዛብሎንም እንዲህ አለ ዛብሎን ሆይ በመውጣትህ። ከኢሳኮር ጋር አያይዞ ነው የሚናገረው። ስለ ኢሳኮር ትናንትና ተናገር ያለው። ስለ ዛብሎንም እንዲህ አለ ዛብሎን ሆይ በመውጣትህ፣ ይሳኮር ሆይ በድንኳን ውስጥ ደስ ይበላችሁ። ለሁለቱ ማለት ነው ደስ ይበላችሁ። የተሰወረውን የአሸዋውን መዝገብ የባሕሩንም ባለጠግነት ይጠባሉና፣ ማና ማን? ዛብሎንና ይሳኮር። አሕዛብንም ወደ ተራራው ይጠራሉ በዚያ የጽድቅ መሥዋዕት ይሰዋሉ ብሎ ነው። ሀሳቡን አስረዳለሁኝ፣ እተነተነዋለሁ። ስለዚህ ልያ እግዚአብሔር መልካም ስጦታ ሰጥቶኛል፣ በዚህም ምክንያት ባሌ ከኒ ጋር ይኖራል ስትል የልጇን ስማ እናደችው ዛብሎን አለችው። ከዛ ዛብሎን አባትዮ ያዕቆብ ይህንን ከተናገረው በኋላ ያው የእስራኤል ልጆች ታውቃላችሁ፣ ግብፅ ገቡ በስደት ረሃብ ስለነበረ፣ ያዕቆብም ቤተሰቡም ሰባ ነፍስ ሆኖ ገቡ። በዙ እዛ በስተው፣ በሙሴና በአሮን መካከለኝነት ከግብፅ ምድር ከወጡ በኋላ ሁሉም እግዚአብሔር ሕገ ኦሪትን ሰጥቷቸው በሥርዓት በሚኖረበት ጊዜ በመገናኛው ድንኳን ይሄ ምስክር ድንኳን እግዚአብሔርና ሕዝቡ የሚገናኙበት ኪዳኑ የኪዳኑን ታቦት ቃል ኪዳኑ ከሰጣቸው በኋላ አሰፋፈር አቀማመጣቸው ሁሉ ቦታ ተሰጥቷቸዋል። ዝብርቅርቅ ያለ አቀማመጥ አይቀመጡ። ዝብርቅርቅ ቅርቅ ያለ አይቻልም፣ አይቻልም። እግዚአብሔር ስርዓት አምላክ ነው። በስርዓት ነው የሚቀመጡት በየአቅጣጫቸው። ለዛ ነው ትዝ ይላችሁ ከሆነ በለዓም ባላቅ በጋበዘው ጊዜ እስራኤልን እርገምልኝ ብሎ ይህ ህዝብ፣ በሬን እንደሚጨርስ በሬ ሳር እንደሚጨርስ ህዝቤን ሊጨርስ መጥቷል፣ ብሎ በሞአብ ዳርቻ እስራኤል በሰፈረ ጊዜ በለዓም ተራራ ላይ ወጥቶ ሲያይ አንድ ነገር ነው የተናገረው። ትንቢታይ ይ አቤት ያዕቆብ ሆይ ድንኳኖችህ አቤት እስራኤል ሆይ ማማሩ ከያዕቆብ ኮኮቡ ይወጣል ብሎ የሚገርም የያዕቆብን ድንኳን አቀማመጣቸውን አይቶ ያንን ውበት ነው የተናገረው። ምክንያቱም በስተ ሰሜን ዳን፣ አሴር፣ ንፍታሌም የተባሉ ሶስት ነገዶች ይቀመጣሉ። በደቡብ ሮቤል፣ ስምዖን፣ ጋድ የተባሉት ነገዶች ይቀመጣሉ። በስተ ምዕራብ ቢንያም፣ ምናሴ፣ ኤፍሬም ይቀመጣሉ። በስተ ምስራቅ ከሚቀመጡት ሶስት ነገዶች አሁን እያስተማርኳቸው ያለው ዛብሎን አለ፣ ይሳኮር አለ፣ ይሁዳ አለ። በስተ ፀሐይ መውጫ በስተ ምስራቅ አቅጣጫ ማለት ነው። እና ሶስት ሶስት ሶስት ሆነው ድንኳናቸውን ተክለው ሲቀመጡ አርማቸውን ተክለው እንዳልኳቸው የሮቤል ነገድ የሰው ምስል ነው ባንዲራው ማለት ነው። አርማ ሁሉም በየአላማዎቻቸው በየአርማቸው ይቀመጡ ብሏል ዘኍልቍ እግዚአብሔር። ስለዚህ አርማቸውን ተክለው ነው እና ነገደ ሮቤል የሰው ምስል አለ። ከዛ አርማ ጀርባ ነው የሚቀመጡት። የስምዖን ነገድ የቅጥር በር ነው አርማቸው። በዛ መሰረት ይቀመጣሉ። ሌዊ መቅረዝ ነው። መቅረዝ ሰባት ቅርንጫፍ ያለው ታውቃላችሁ፣ እሱን ነው አርማቸው። ይሁዳ የአንበሳ ምስል ነው። ያንን ተክለው ይቀመጣሉ። ሰፋ ይሄ በየአቅጣጫቸው ሲቀመጡ፣ ይሳኮር አህያ ነው፣ የአህያ ምስል ነው። ምክንያቱም ይሳኮር ብለዋል ያዕቆብ አጥንተ ብርቶ አህያ ነው ብሎ ነው ሲመርቀው። ያንን የአህያ ምስል ያለበትን ባንዲራቸውን፣ አርማቸውን ተክለው ይሰፍራሉ። የዛብሎንም አሁን ዛሬ እያየን ያለ ነው። ስድስተኛውን እሱን ነው እንመጣለን እምላቸው። ስለዚህ የሚሰፍረው ቤት አቅጣጫ ነው። የዛብሎን ነገድ በስተ ምስራቅ አቅጣጫ ከይሳኮር እና ከይሁዳ ጋር አንድ ላይ፣ ይሳኮር፣ ዛብሎን፣ ይሁዳ በስተ ምስራቅ አቅጣጫ ይሰፍራሉ ማለት ነው። ከዛ በኋላ ወደ ከነአን ከገቡ በኋላ ብያለሁኝ፣ ሰሞኑንም ሳስተምር በየነ እንትኖቹ ላይ ማለት ነው። ሁለት ተራሮች አሉ። የገሪዛን ተራራና የጌባል ተራራ የሚባሉ በገሪዛን ተራራ ላይ ሕዝቡን ለመባረክ የሚቆሙ ስድስት ነገዶች አሉ። ሰምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዮሴፍ እና ቢንያም የተባሉ ስድስቱ ነገዶች በገሪዛን ተራራ ላይ ቆመው እጃቸውን ዘርግተው በዚያን ቀን እግዚአብሔር ባላቸው ቀን በሙሴ መካከለኝነትና መሪነት እስራኤልን ይባርካሉ። ጌባል ተራራ ላይ ደግሞ ቆሞ የሚቆሙ ስድስት ነገዶች አሉ። እነሱ እስራኤልን ለመርገም ነው፣ እግዚአብሔርን ሲበድሉ፣ ፊታቸውን ሲያዞሩ፣ ጣዖት ሲያመልኩ። እነማናቸው? ስድስት ነገዶች ሮቤል፣ ጋድ፣ አሴር፣ ይሄ አሁን የምንማረው ዛብሎን፣ ዳንና ነፍታሊም። እነ ስድስት ነገዶች በጌባል ተራራ ላይ ሆነው እስራኤልን ይረግሙ ዘንድ ነው የሚለው መጽሐፍ ቅዱስ። የገሪዛን ተራራ በረከት የታወጀበት ጌባል ተራራ እርግማን የታወጀበት። ከእነኚህ እንዲረግሙ በጌባል ተራራ ላይ ከሚቆሙ ስድስት ነገዶች አንዱ የዛብሎን ነገድ ነው። ስለዚህ ያዕቆብ በሕይወቱ ፍፃሜ ላይ አስራ ሁለቱን ልጆቹን የመሰለበትን ምሳሌ ስንመለከት እንዳልኳቸው ሮቤልን በሚዋልድ ውሃን የመሰለው ሮቤል አንተ እንደሚዋልድ ውሃነህን ያለው ሮቤል በሚዋልድ ውሃ ተመሰለ። ስምዖንና ሌዊ በአመፅ ሰይፍ ተመሰሉ። ይሁዳ በአንበሳ ደቦል ተመሰለ። ይሳኮር በአህያ ተመሰለ። ዛብሎን ግን የተመሰለው በመርከብ ወደብ ነው። ዛብሎን በመርከብ ወደብ፣ ቁጥር 13 ላይ፣ ምዕራፍ 49 ለመርከቦች ወደብ ይሆናል። ለመርከቦች ምን ይሆናል? ወደብ ይሆናል። አርማውስ ምንድን ነው? ሮቤል የሰው ምስል ከሆነ ስምዖን የቀጠር በር ከሆነ የሌዊ ነገድ የመቅረዝ ከሆነ ይሁዳ የአንበሳ ደቦል ከሆነ ይሳቁ የአህያ ምስል ከሆነ ይዞት የሚሄደው አርማ ባንዲራ የዛብሎን ነገድ እስካለን መርከብ ነው። የመርከብ ምስል ነው አርማው። በዘሁልቁ ቆጠራ ጊዜ ማለት ነው የአንዳንዳቸው ነገዶች ዘሁልቁ ምዕራፍ አንድ እና ዘሁልቁ ምዕራፍ 26 ላይ ቆጠራ ተደርጓል። በዘውልቁ ቆጠራ ላይ የእስራኤል ልጆች በዘውልቁ መጽሐፍ ውስጥ ሁለት ጊዜ ሲቆጠሩ ነው የሚታየው። የመጀመሪያው ቆጠራ ዓላማው ዕድሜያቸው ከሀያ ዓመት በላይ ያሉት ለወታደርነት ለመመልመል እና ለመከላከል ሲሆን ሁለተኛው ቆጠራ ግን ከነአንን ለመያዝ ለመደራጅ ነበር። ስለዚህ የነገድ የዛብሎን ነገድ ዘውልቁ ምዕራፍ አንድ ከቁጥር አንድ እስከ አርባ ስድስት ላይ ሲቆጠሩ የዛብሎን ነገድ ሀምሳ ሰባት ሺህ አራት መቶ ነበሩ። በዘውልቁ ምዕራፍ 26 ከቁጥር 5 እስከ 51 ላይ ደግሞ ቆጠራ ሲደረግ 60500 ነበሩ። ዘሁልቆ 1 ላይ 57400፣ ዘውልቁ 26 ላይ 60500 ነበሩ። ቀነሱ ወይስ ጨመሩ ካልን ጨምረዋል፣ በ3100 ሕዝብ ጨምረዋል፣ አልቀነሱ። እነኚህ ጨምረዋል። በዘፍጥረት 30 ቁጥር 20 ላይ ዛብሎንን አባቱ ያዕቆብ ሲመርቀው እንዲህን ያለው ዛብሎን በባህር ዳር ይቀመጣል ያለው ዘፍጥረት አርባ ዘጠኝ ቁጥር አስራ ሶስት ላይ ማለት ነው። ዛብሎን በባህር ዳር ይቀመጣል እርሱም ለመርከቦች ወደብ ይሆናል፣ ዳርቻውም እስከ ሲዶና ድረስ ነው ብሎ ሙሴ ደግሞ ስለ ዛብሎን ምን አለ ብለናል። ዛብሎን ሆይ በመውጣትህ ይሳኮር ሆይ በድንኳኑ ውስጥ ደስ ይበላቸው። ዛብሎንንና ይሳኮረን አንድ ላይ አድርጎ ነው ሙሴ የባረካቸው የተሰወረውን የአሸዋውን መዝገብ የባህሩንም ባለጠግነት ይጠባሉና አሕዛብን ወደ ተራራው ይጠራሉ፣ በዚያ የጽድቅ መስዋዕት ይሰዋሉ። ያ አንደኛ። ዛብሎን በባህር ዳር ይቀመጣል፣ እርሱም ለመርከቦች ወደብ ይሆናል፣ ዳርቻውም እስከ ሲዶና ድረስ ነው ያለ የዛብሎን ነገድ በከነአን ምድር ከገቡ በኋላ እያሱ በገመድ እየከፋፈለ እየመተረ ሲሰጣቸው እርስቶ ሆነ። የተሰጠው ምድር ለሜዲትራንያንና ለገሊላ ባህር ተጠግቶ ያለው ክፍል ነው። አስቀድሞም በያዕቆብ በኋላም በሙሴ እንደተነገረላቸው የትንቢት ተስፋ ቃል የባህርን ዳርቻ ወረሱ። እንደተነገራቸው በባህር ዳርቻም በመቀመጣቸው ለመርከቦች ወደብ ሆኑ የተሰጣቸው ባህር ዳርቻ ነው የወረሱት። በባህር ዳርቻ በመጣቸው ደግሞ ለመርከቦች ወደብ ሆኑ። ወደብ ጭነትን ማራገፊያ፣ ከጉዞም ድካም ማረፊያና መታደሻ ስፍራ ነው። ስለ ዛብሎንና ስለ ይሳኮር ሙሴ በአንድነት ሲናገር ዛብሎን ከአሸዋው መዝገብና ከባህሩ ባለጠግነት እንደሚጠቡና አሕዛብንም ወደ ተራራው እንደሚጠሩ በዚያም የጽድቅ መስዋዕትን እንደሚሰዉ ነው የሚናገረው፣ ዘዳግም 33 ከቁጥር 18 19 ላይ ማለት ነው። ሁለተኛው የተሰወረውን የአሸዋውን መዝገብ የባህሩንም ባለጠግነት ይጠባሉ ይላል። በባህር ውስጥ ምን አለ? አሳ አለ፣ ልዩ ልዩ ማዕድናት አሉ፣ ነዳጅ አለ። የአሸዋ መዝገብ እጅግ ብዙ ነው። አሸዋ የብዙ ሕዝብ ምሳሌ ነው። ምሳሌ እግዚአብሔር አብርሃምን ዘሩን እንደ ብዙ የባህር አሸዋ ሊቆጠርም እንደማይችል እንዲሁ እንደሚያበዛውን የተናገረው ዘፍጥረት 22 ላይ ከቁጥር 16 17 ሌላው የተገባቸው የባህሩን ባለጠግነት መጥባት ነው ለማን ለነገደ ዛብሎ ውሃው ለመጓጓዣ ከመጥቀሙ ሌላ የባህሩ ባለጠግነት እጅግ ብዙ የሚበላ የባህር አሳዎችን መስጠት ነው በዚህም ምክንያት የዛብሎን ሰዎች አሳን እያጠመዱ ለራሳቸውም ለአካባቢያቸውም ላሉ ሁሉ የሚበላን ማዕድ ያቀርባል ስለዚህ ዛብሎን ጠግቦ የሚያጠግብ አርፎ የሚያሳርፍ ሕዝብ እንዲሆን በያዕቆብና በሙሴ ተመርቅ ማለት ነው። ጠግቦ ያጠግባል። አርፎ ያሳርፋል። ወደብ ነው። ብዙዎች መጥተው ጭነታቸውን የሚያራግፉበት ትዚላቸዋል። ሐዋርያ ዮሐንስ በሶስተኛ መልእክቱ ላይ በሁለተኛ መልእክቱ ላይ ይቅርታ፣ በሶስተኛ መልእክቱ ላይ ስለ ጋዮስ በጻፈው መልእክቱ የቅዱሳን ልብ በአንተ ስላረፈ ይለዋል። ማንን? ጋዮስ። የቅዱሳን ልብ በአንተ ስላረፈ። ጋዮስ የቅዱሳን ልብ ያረፈበት አገልጋይ ነበር። አገልጋይ ነበር። ማን? ጋዮስ። እንዲህ አይነት አገልጋይ ነበር። ዛብሎን ማረፊያ ነው። ማረፊያ ነው። ሰዎች ጭነታቸውን የሚያራግፉበት፣ መርከቦች ጭነታቸውን የሚያራግፉበት ልክ እንደዚህ ትላንት ይሳኮር አጥንተ ብርቱ አህያ ነው፣ ለመሸከም ትከሻውን ዝቅ አደረገ ብለናል። ዛሬ የእኔና የእናንተ ልብ የቅዱሳን ማረፊያ ነው ወይ? ስንቶቻችን ለብዙዎች እረፍት የምንሰጥ ሰዎች ነን? እንቅልፍ የምንነሳ እንሆ፣ የበሽታ ምንጭ እንሆ፣ የሰላማቸው መጥፋት ምንጭ እንሆ፣ የቅዱሳን ልብ ያርፍብናል ወይስ ይወድቅብናል? የቅዱስ አለብ ያዝንብናል ወይስ ያረፍብናል? ስለዚህ ዛብሎን ጠግቦ የሚያጠግብ አረፉ የሚያሳረፍ ህዝብ እንዲሆኑ በያዕቆብና በሙሴ ተመረቅ። ሶስተኛ አሕዛብን ወደ ተራራው ይጠራሉ፣ በዚያም የጽድቅ መስዋዕት ይሰዋሉ ነው የተባሉ። የጽድቅ መስዋዕት ይሰዋሉ ልብ በሉ። ይሄ ምርቃት የተሰጣቸው ጠግቦ ማጥገብና አርፈው ማሳረፍ ብቻ አይደለም። የዛብሎን በረከት ሰዎችንም ከፍ ወዳለ ስፍራ ወደ ተራራ መጥራትን ጨምር በዚያም ደግሞ መስዋዕትን ማቅረብ ነው። እግዚአብሔርን ወደ ማወቅ ከፍታ ሌሎችንም እየጠሩ እነሱም ወደዚ ይወጣሉ። አስቀድሞ በነቢያት እንደተነገረ ለዛብሎንና ለልፍታሊም ሕዝብ በጨለማ ይኖሩ ለነበሩ ሁሉ ብርሃን ወጣላቸው ይላል ትንቢተ ኢሳያስ ምዕራፍ ዘጠኝ ከቁጥር አንድ እስከ ሁለት በጨለማ ይኖሩ ለነበሩ ሁሉ ብርሃን ወጣላቸው። ይህ በጌታ ኢየሱስ በስጋ መገለጥ ፍጻሜን አግኝቷል። ሉቃስ ምዕራፍ 4 ቁጥር 14 ላይ ጌታ ኢየሱስ ደቀ መዛሙርቱ እንዲሆኑ በመጀመሪያ ለራሱ የለያቸው ብዙዎቹ ደግሞ የገሊላ ሰዎች የዛብሎንና የንፍታሌም አካባቢ ነዋሪዎች ነበሩ። እንዴት እንደተያያዘ አስቡ። ጌታ ኢየሱስ ደቀ መዛሙርቱ እንዲሆኑ በመጀመሪያ ለራሱ የለያቸው እነ ጴጥሮስ፣ እነ ዮሐንስ፣ እነ ያዕቆብ አስራ አንዱ ደቀ መዛሙርት ከአንዱ ከአስቆሮቱ ይሁዳ በስተቀር አስራ አንዱ የገሊላ ሰዎች የዛብሎንና የንፍታሌም አካባቢ ነዋሪዎች ነበሩ። እንዴት እንደሚያዝ አስቡት፣ እንዴት እንደተያዘ። ስለዚህ እውነት ነው ከአስራ ሁለቱ የጌታ ኢየሱስ ደቀ መዛሙርት አስራ አንዱ የአንድ ከተማ የአንድ ሰፈር የአንድ አካባቢ የአንድ አውራጃ ተወላጆች ናቸው። ይሁዳ ብቻ ነው አስቆሮት ከምትባለው ከኢየሩሳሌም ከተማ ወጣ ካለች አካባቢ መጣ። አስራ አንዱ ግን ሲናገሩ ሌሎች ሰዎች እንደ እነ የገሊላ ሰዎች አይደሉ እንደ ይሉ ነበረ ከአስራ ሁለቱ እና እነኚህ ከምን አያይዥላችሁ ነው የለያቸው ጌታ ኢየሱስ ብዙዎቹ የገሊላ ሰዎች የዛብሎንና የንፍታሌም አካባቢ ነዋሪዎች ናቸው። ስለዚህ ዛብሎን በመሳፍንት አምስት አስራ ስምንት ላይ ነፍሱን ወደ ሞት ያሳለፈ ህዝብ ነው ተብሎለታል። ሲሳራ ለመግጠም ከባርቅ ጋር ዲቦራን ተከትለው ከወጡት ነገዶች አንዱ የዛብሎን ነገድ ነው። ስለዚህ በመሳፍንት አምስት አስራ ስምንት ላይ ዲቦራም ቀኔውን ስትቀኝ ነፍሱን ወደ ሞት ያሳለፈ ህዝብ ነው፣ ለመሥዋዕትነት የተዘጋጀ ምንም የማይፈራ እንዲህ ነው የተባለለን ስለዚህ የዛብሎን ነገድ እንዳልኳችሁ የሮቤል የሰው ምስል ነው ብያቸዋለሁ አርማው የሰምኦን የቅጥር በር ነው የሌዊ የመቅረዝ ምስል ነው ይሁዳ የአንበሳ ምስል ነው ይሳኮር ደግሞ የአህያ ምስል ነው ለምን አጥንተ ብርቱ አህያ ነው ነው ያለው ማን አባትየው ያዕቆብ ይሄ ዛብሎን ግን አርማው ምንድን ነው ይዞ መሄዱ? ከፊት ለፊት ሌሎችን ነገዶች ተከትሎ በሚሄድበት ጊዜ አርማው የመርከብ ምስል ነው። ለመርከቦች ወደብ ይሆናል ተብሎ ስለተመረቀ ከዛ በመነሳት ጎግልም ስታደርጉ ኢንተርኔት ላይ አርማውን ያንን የሚያመጣላቸው የነገደ ዛብሎን አርማቸው መርከብ ነው። እንደተባለውም የብዙዎች ማረፊያ ነው። ለብዙዎች ወደብ ነው። አዎ ወደብ ማረፊያ ነው። አዎ ሸክምን ማራገፊያ ነው። አዎ ስለዚህ በዚህ ምርቃት ነው የተመረቀው። ዛሬ ስለ ዛብሎን ይህንን አሳይቻችኋለሁ። ነገ በተመሳሳይ ሰዓት እንደ ኢትዮጵያ ሰዓት አቆጣጠር ማለዳ አራት ሰዓት ላይ ኔትወርክ ካለ መብራት ካልጠፋ ሰባተኛውን ያዕቆብን ልጅ ስለ ጋድ ማየት እንጀምራለን ማለት ነው። እስካሁን ስድስቱን አሳይቻችኋለሁ። ያመለጣችሁ ሰዎች ቀደም ካለ ውስጥ ገብታችሁ ማየት ትችላላችሁ። ስድስቱን አይተናል። ነገ ሰባተኛው ስለ ጋድ እናያለን። ያልገባችሁ፣ ጥያቄ የፈጠረባችሁ፣ የተወሳሰበባችሁ ነገር ካለ ጠይቁ። በተረፈ ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎትን መንፈሳዊ የአንጾኪያ መንፈሳዊ ፕሮግራምን ሰብስክራይብ እንድታደርጉ እያበረታታችኋችሁ በተረፈ ቀኑ የሰላም የበረከት የደስታ ይሆንላችሁ። የሰማችሁት ቃል በእምነት ከሕይወታችሁ ጋር የተዋሐደ ይሁን። ሰላም ሆኖ